ወደ አገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን መን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90 ነጥብ ዜሮ የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም፣ እንዴት ከረማችሁልን? ውድ አድማጮቻችን በቀጠሯችን ዛሬም ከቤታችሁ ተገኝተናል። እናንተ ሰብሰብ ብላችሁ ወደ ሀገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ ሀገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን ሀያ አንደኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። ሁሌም እየደወላችሁ ሀሳብ አስተያየታችሁን ለምትሰጡን ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርንም ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ዊመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሑፍ መልእክት አሳውቁን። የተንቀሳቃሽ ስልካችንን ቁጥር በድጋሚ ላስታውሳችሁ፣ 0944 08 89 98 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ።

እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስ እንገኛለን። የንጋት ኮከቦች ድራማችን በእናንተ ዘንድ እጅግ በጣም እየተወደደ እንደመጣ በምትሰጡን ሀሳብ፣ አስተያየት ተረድተናል። አሁንም እኛ የእናንተን ሀሳብ፣ አስተያየት ለመቀበል ዝግጁ ነን። ሁሌም ደውሉ፣ ሁሌም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን እንካችሁ በሉን። የዛሬው የንጋት ኮከቦች ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት እናስታውሳችሁ ባለፈው ሳምንት በንጋት ኮከቦች ድራማችን እንደሰማነው ስንጥርና የፀሐይ እናት እየተወያዩ ነበረ። የፀሐይ እናትም ስንጥርን ቆጣ እያሉ ያለፈ ልምዳቸውን የህይወት ተሞክሯቸውን እያካፈሉት ነበረ። በልጅነታቸው ስለነበራቸው የፍቅር ህይወት እያወያዩትም ነበረ የፀሐይ እናት በልጅነታቸው ጠንካራ እንደነበሩና ቢሰሩ ቢለፉ የማይደክማቸው እንደነበሩም ለስንጥር እየነገሩት ነበረ ህይወት የጥረትና የትጋት ውጤት እንደሆነም እያሳመኑት ይገኛሉ። በጊዜ ሰብሰብ ማለትም እንዳለበት ለስንጥር ደጋግመው ነግረውታል። የፀሐይን ጉዳይም አደራ ብለውታል። የፀሐይናት ስንጥርን ለልጃቸው ፀሐይ ለመዳር አስበው ይሆን ወይስ እንደ ልጅ አድርገው በቤታቸው እየተንከባከቡት ስለሆነ የወላጅነት ግዴታቸውን እየተወጡ ይሆን? የነ ፀሐይስ የስልጠና ውጤት የት ይደርስ ይሆን? እስኪ ተከታዩን ክፍል አሁን ልጋብዛችሁ። የድራማው ጸሐፊ አንለይ ጥላሁን ነው። በድራማችን ዘና በሉ። የንጋት ኮከቦች የአብዛኛው ሰልጣኞች አመለካከት ተቀይሯል ተቀይሯል። የመጀመሪያ ቀን ስኬት ማለት እንዲህ ነው እንዲያ ነው የሚለው ሁሉም ዛሬ ግን ተጨባጭ እቅድ ይዞ መጥቷል። ስለ ተግባራዊነት ሲወያይ ማየት ልብ ያሞቃል። እውነት ነው ጓደኛ፣ ይህ ሁሉ የቀረበ የስራ አይነት እያለክ ነው ስራ ጠፋ ስንል ይኖር ነው እኮ። አይገርም! እንዴት ማየት ተሳነን? ግን የእኔም ጥያቄ ነው። ባለፈው ስልጠናው አይን ገላጭ ነው ያልሽው እውነት ሆኖ ዛሬ ያየሁት ልክ ነው። ከዚህ ልምድ ሁል ጊዜ መሰልጠን ሁልጊዜ መማር አስፈላጊ እንደሆነ ተረድቻለሁ። እንኳን አንቺ ሰልጥነሽ የእኔ አባትም እድሜ ልኩን ነግዶ የትም አልደረሰም አለሌ ሁላ የቱላችሁ ነው ህልም ያለበት ቦታ ማን እናንተ አዎ እኛ እንዴት ብታስበን ነው እንዲህ የምትናገረ ተረጋጊ ለመሆኑ ቆይ ህልም የምታልሙት በሰማማና ወይስ በቅዠት እሺ ከመንገዳችን ዞር በል እንሂድበት ለመሆኑ ህልም ምን እንደሆነ ሳትረዳ ለምን ትዘባርቃለ? እሱን ተውና። ቆይ ለመሆኑ ህልምሽ ማን ፈታልሽ? ማንስ ቢፈጣው ምን ይመለከታል? አንቺ ማን ጠየቅሽ? እፍኝማት ሙሉ ብን ብን ያድርጋችኋል። ይሄ ባይቀጥሉ ይሄው። አንቺ ቅመም፣ የአንቺን ህልም ግን እኔ ፈታልሻለሁ። ማ አንተ ወገኛ ነህ። ሆሆ፣ ይሄ ደሞ ከየት መጣ? እባክሽ ወይዘሮ አረጋሽ ከተቆጣቸው በኋላ ከዚህ ቦታ ጠፍተው ነበር ደግሞ ከየት መጡ? አራት ያቸው ለእነሱ ልካቸው አማዬ ናት። ልክ ልካቸውን ስለምትነግራቸው ብን ብለው ይጠፋሉ እኮ። እኮ ደግሞ ህልምሽን እኔ እፈታልሻለሁ አላለ? የሌሊት ህልም መስሎት እኮ ነው። እኮ የዚህ ሰፈር ጎረምሶች ሳያቸው የሚከብዱኝ እራሳቸው ላይ ስለማይሰሩ ነው። አይማሩ ስራ አይሰሩ፣ መንገድ ዳር ተቀምጦ ሰው እንደ ማስቲካ ማኘክ ነው ስራቸው። ቀላል ያኝካሉ። ጠፍቶ ነበሩ እኮ። ደግሞ እንዴት ተመልሰው መጡ? ይሄ አሁን የተላዘዘው ሙዛዛ ይሄ በረከት፣ እሱ ሰሞኑን ነው ከእስር ቤት የተፈታው። እውነትሽን ነው። ለምን ታሰረ? በህገ ወጥ የሰዎች ዝውውር ተጠርጥሮ። ያረባክሽ! ታዲያ እንዴት ለቀቁት? ለጊዜው በቂ ማስረጃ ስላልተገኘ በዋስ ተለቆ። የዳ ልጅ ገንዘብ እየበላ ነው እንዴ? ትብት የወጠረው። አዎ፣ እንትናን ታውቂታለሽ? ማንን? ማነበረች? እንትና ውሽ፣ ሰማታ የሰፈር ናት። እዚህ ታች መንደር ከጉብታው ጀርባ ከአክስቷ ጋር የምትኖረዋ፣ ጸጉሯ ዞሟ። አስታወስኳት። ማነበረች? አበቀለሽ አፊ ቁርጥ ይበልልሽ። አዎ እሷ እሺ። ሳውዲ ልክልሻለው ይልና ለትኬት ስልሳ ሺህ ለፓስፖርት አስር ሺህ ለአሻራ ምርመራ ምናምን ብሎ ደግሞ ሀያ ሺህ ባጠቃላይ ዘጠና ሺህ ቅድሜ ይቀበልና አዲስ አበባ ልጇት መሄድ። እሺ፣ ይህን ያህል ገንዘብ ከፈለችው? አዎ። የት አገኘች? ከዘመድ አዝማድ ተበድራ ነው። እሺ ቆይ ቆይ ቆይ፣ እንዴት ልትመልስላቸው? ያው እንደ ተለመደው ሳውዲ ሄዳ ሰርታ ልትከፍላቸው ነበር። ይገርማል። ማን ዋስ ናት? አክስቷ ናት። አይ አክስቷ አይደለችም። ታዲያ ማን ነው? ገጠር የሚኖር የአባቷ ወንድም ነው አሉ። ዋስ ይሁናት። አይ ደግሞ የገጠር ሰው ታዲያ ሄዳ ነው። አይቻት አላውቅም አለች። ለምን ቀረች? አየሽ አዲስ አበባ ከወሰዳት በኋላ የሆነ ሆቴል አልጋ ሲዟ አጠፋ በማየሞት እውነትሽ ነው። አዎ፣ ከዚያ ለፖሊስ አመልክታ ተፈልጎ ተያዘ። ታዲያ ለምን ለቀቁት? አምስት ወር ታስሮ እንደምታየው እስከሚጣራ በዋስ ተለቀቀ። ዋስ ይሁን አታርሶ አደራጉቶ አንጀቴን በላኝ። በጣም አንቺ ሳናቆኮብ ይደረስን በይደናደሪ ደናደሪ ነገ እንገናኛለን። እሺ ደህና ደሪቻ። ጸሐዬ ቻው። እሺ እናት። የንጋት ኮከብ እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን ፍልሰትንና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን የሬዲዮ ፕሮግራማችንን ነው። ፀሐይና ቅመም ከስልጠናው ሲመለሱ በመንገዳቸው ላይ የሰፈራቸው ጎረምሳ እናንተ ሰለጠናችሁም አልሰለጠናችሁም ምንም አታመጡም በማለት ሲዘልፋቸው፣ እነሱም መልሰው ያቀልደውበታል። ከዛም ጨዋታቸው ተቀይሮ በመንገድ ላይ ስላጋጠማቸው ሰው ማለትም በረከት ከዚህ በፊት የሰራውን ሕገወጥ ተግባር እየተጨዋወቱ ሳያስቡት ከቤታቸው ደርሰዋል። በረከት መደበኛ ባልሆነ የሰዎች ዝውውር ተከሶ እስር ቤት እንደነበረ ሲጨዋወቱም ነበረ። ለመሆኑ የንጋት ኮከቦች ቤተሰቦች ፍጥጫ ወዴት ያመራ ይሆን? ሳምን ጠብቁን። ሀገራችን ኢትዮጵያ ከ120 ሚሊዮን በላይ ዜጎችን ይዛ የምትኖር በምስራቅ አፍሪካ የምትገኝ ወደብ የሌላት ሀገር ናት። የወደብ ፍላጎቷንም የጅቡቲን ወደብ በመጠቀም ታሟላለች። እንደ አውሮፓውያኑ አቆጣጠር በ1974 የንጉሰ ነገስቱን አገዛዝ ለመጣል ከተደረገው መፈንቅለ መንግስት በኋላ በሀገራችን ኢትዮጵያ የውስጥ መፈናቀልና ና ወደ ሌሎች ሀገራት መፍለስን አስከትሏል። አብዛኞቹ ምዕራባውያን ሀገራትም ለኢትዮጵያውያን የፍልሰተኛ ጣቢያዎችን በማሰናዳት ተቀብሏቸዋል። ዋና ከተማችን አዲስ አበባም በተለያየ ምክንያት ቀያቸውን ለቀው ለሚመጡ ኢትዮጵያውያን መዳረሻ ሆናለች። በዚህም ምክንያት እንደ አውሮፓውያኑ አቆጣጠር በ1984 ጠቅላላ የህዝብ ብዛቷ 1 ነጥብ 4 የነበረ ሲሆን እንደ አውሮፓውያኑ አቆጣጠር በ2000 ደግሞ ከወደ 3 ነጥብ 5 ሚሊዮን በላይ ከፍ እንዳለ ጥናቶች ይጠቁማሉ።

ለመግቢያ ያህል ይህንን ከተወያየን ለዛሬ ልምዷን የምታካፍለን እንግዳ አዘጋጅተንላቸዋል። ወደ ማዕከላዊ ኢትዮጵያ ምስራቅ መስቃን ተጉዘን ያገኘናት እናት ልምዷን ልታካፍለን ፈቃደኛ ሆናለች። ይህች እናት የወደ ሀገር ቤት ፕሮግራማችን አድማጭም ናት። እስኪ ወደ እንግዳችን እንለፍ። ስሟን በማስተዋወቅ ጭውውታችንን ጀምረናል። ከአካባቢ አካባቢ ዜሮ ሶስት እሁደት ሰፈር ነው። ማዕከላዊ ኢትዮጵያ ነው። ጉራጌ፣ ምስራቅ መስቃን። እንዴት ነው ስቲ ኑሮ? ያው ኑሮችን ከእጅ ወደ አፍ ነው። ሁሉም ከእጅ ወደ አፍ የልጅ እናት ነው የልጅ አባት ነው። ቤቱ ተንኮታክቶ እንደው ውጭ እንሄድ ምን እናድርግ። እኛስ ይሄ ድጋፍ የለንም እኛስ የሚተባበር የለንም። አባቶችም ቢሰሩ ምንም ነገር የላቸው። እኔ ለብቻዬ ነው ምሰራ እነዚህም ልጆች ደግሞ እነዚህም አባሎቹ ደግሞ በጣም የተንኮታኮቱ ከእጅ ወደ አፍ የሚሰሩበት አጥተው እንዳውም ኢትዮጵያ ላይ እንደው ስደት እንዳው እንሄድ የሚሉ አባሎች ናቸው። እነዚህ የተሰበሰቡት ልስራቤል የእጅ የገንዘብ ድጋፍ የላቸውም። ያው ልስራቤልም በቃ ግራ ግማሹ ራሱ ክራ ቤት ተቀምጦ ክራ የሚከፍልበት ያጣ ነው ግማሽ ወልዶ የሚያጎርስበት ያጣ ነው። እንዴት እንዴት ይሻለኝ ብሎ ለስራ ጎበዝ ሆነው ለስራ ታታሪ ሆነው እያሉ ማለት ነው የገንዘብ ድጋፍ አጥተው ተሰባብረው ቤት የተቀመጡ አባል ናቸው እነዚህ። ግራ ጠፋቸው፣ እንደው የሚያወያዩት ያጡ ናቸው። ሰው ሲያጣ አይደለም ከሀገር ማውጣት ሲርበው ሲጠማው ልጁ ሲያጣ አይደለም ከሀገር መውጣት፣ ለቆ ህይወቱ ለማጥፋት ይፈልጋል። ለምን እጦታ መጥፎ ድርጊት ነው። ካገኘ ደግሞ ተደራጅቶም ሆነ ተመካክሮም ተዋዶም ፍቅር ቀጥሎ የሆነ ገንዘብ ቢያገኝ ማለት ነው የሆነ ስራ ፈጥሮ ኢትዮጵያ ማሳደግ ይፈልጋል እንጂ አገሩ ለቆ ኢትዮጵያ ስደት መሄድ አይፈልግም። እስቲ ለምሳሌ አሁን ትምህርት ቤት ላይ ያሉ ልጆች፣ በተለይ ሴት ልጆች ወደ አረብ ሀገር አብዝተው ይሄዳሉ። እንዴት ነው እዚ አካባቢ? ያው ሴቶች እኛም አሉብን። አሁን ያው አስራ ሁለት ማትሪክ ሊወስዱ የደረሱ ናቸው። አሁን እኔ ቤት ያው ሁለት ማትሪክ ሚወስዱ አሉ። እንደው አሁን ይሄ ማትሪክ ከጨረስ ስደት መሄድ ነው የምንፈልገው፣ ከሀገር መጥፋት ነው የምንፈልገው ይላሉ። ሲሉ ደግሞ እኔ ደግሞ ሬዲዮኑም እንደሰማሁት ነን የዶንም እንዳስተማረን ከእንጨት ላይ እንጨት ስደድበት ሳይሆን ሰዎች አስተባብሮ አስተናግዶ በፍቅር አድርጎ አስተባብሎ ከሀገሩ እንዲኖር በቃ ምክር፣ ድጋፍ ያለውን ደግሞ አስተባብሮ ስራ መፍጠር ምክር ያስፈልገዋል ብዬ አስባለሁ። እንደኔ ያስ አመላለስ ማለት ነው። ልጆቻችን ደግሞ ትምህርት ቤት ሲሄዱ መቼ ማሰባቸው ደብተር ቢያጡ ደብተር መደገፍ፣ የሚበሉት ምግብ ባለን አቅማችን ሰርተን ባቅሙ አይዟችሁ ባለን ማስተባበር፣ ትምህርት ቤት ወላጅ ሲያስፈልጋቸው ደግሞ የወላጅ ሄዱ ከመምህራናች ጋር በቃ ግንኙነት ባለው ያለባቸው ሀሳብ መቅረፍ ችግራቸው መቅረፍ እያደረግ እነዛ ልጆች በጥሩ ሀሳብ አድርገን ወላጆች ድጋፍ አድርገን ቢኖረንም ባይኖረንም በሀሳብ በፍቅር ተደማምረን ስፋት አድርገን ስራ ፈጥረን እነዛ ልጆች ትምህርታቸው ማስጨረስ እንችላለን ብዬ ነው እኔ ምላሽ። የሚመለሰው እንዴት ነው? አሁን አረብ ሀገር ደርሰው የሚመለሱ ሰዎች አሉ እናንተ አካባቢ? አዎ አረብ ሀገር ደርሰው ይመለሳሉ። ሲመለሱም ደግሞ ተበሳጥተው ቦርሳቸው ይዘው ተፈናደው ህይወታቸው በቤተሰባቻችን ትንፋሻችን እናገኛለን ብለው ሲመጡ እኛ ደግሞ ይምጣብን፣ አይዟችሁ፣ ልጆችን፣ ወገኖችን በርቱ አለንላችሁ ከጎናችሁ ቢኖረንም ባይኖረንም በሀሳብ ተደጋግፈን ተመካክረን ያለንን ቆርሰን ተቋርሰን እንሄዳለን። ባይሆን ባለው ራሱ ጎረቤትም ይሁን ምንም ይሁን ያለው ማህበራዊ ሰዎች አይዟችሁ። ተባብረን በሀገር ደንብ በቤተሰብ ደንብ ተባብረን እንድንመራና ያ ሰዎች በድጋፍ ታቃቅፈን ተጋግፈን እንድንኖር ነው የምናደርገው። ያ ሰዎች እንቀበላቸዋለን። አንቺ ገጠመኛለሽ አሁን ቤተሰብ ወይ ልጅ ወደ አረብ ሀገር ሄዶ እንደው ሁልጊዜ እኮ እንዳሰብ ነው አይሆንም፣ አይደለ? ላይሳካ ይችላል። እንደዛ አይነት ያልተሳካ ገጠመኛ ያለው እና እንዴት አደርጋችሁ እንደተቀበላችሁት? ወንድሜ አለ ስደት ሄደው ማለት ያ በሚመጣበት ጊዜ ማለት ነው። አይዞ ወንድሜ፣ አብሽር፣ እናቴ፣ በእናትሽ ልጅሽ ይሄ ወንድሜ ተበሳጥቷል። ይሄ መሬትሽ ባይሆን 39 ካሬ ሜትር አለ ሁለት ቦታ አድርጊላቸው ብዬ እነዛ መሬት በህጋዊ በምን ሁለት ቦታ አድርጌ ትዳር ሰርተው ወልደው አገራቸው ኖረው ወልደው ያሉበት ይሄ ወንድም ይገጥሞኛል፣ ያም ድጋፍ አደረኩለት። በምክብርና ቤተሰቡ በማስተማመር ለማኖር አስደርጊዋለሁ። አልሐምዱሊላህ። አሁን አለና ትንሽ በስቃይና ሚስቱ በሄደችበትና ልጆች ሰብስቦ በመኖሩ ትንሽ በችግር ጉዳይ ተሰብሳጥቶ እንዳለ ነው። ራሱም እንዳልተጸናና ነው ያለው። ያው መሬቱ ሽቶ ቤት ለውጧል፣ ሰርቶ ቁጭ ብለዋል። በቤቱ ግን ሀብት የለበትም። ጥሩም ቤት አይደለም። አልሀምዱሊላ ለጅም ተሸጋ ነው። ወንድሜ ገጥሞኝ ምን ምን ታግዣለሽ አሁን ያው እኔም ያው የልጆች እናት ነኝ። የስምንት ልጆች እናት ነኝ። ስምንቶቹም ደግሞ ያው አባታቸውም ያው አሞት ምንም ስለማርዳይዳኝ እኔ ነግጄ እነዛን ቤተሰው በእውቀት ምረዳ ወንድሜ ካለኝ ሄጄ ቤት ብጥር አድርግለታለሁ። የልጆች ምሳ አበስልለታለሁ። ልጆቹን አጣጥቤ ትምህርት ቤት እልክለታለሁ። በምክር ደግፈታለሁ። አንድ ለእኔ ለአንድ ቀን ሁ ሁለት ካለኝ አንድ መለኪያ ቡና ወስጄ ከሱ ፈታ አስደርገዋል። እንደዛ ባለኝ አቅም ፈታ አደርጋለሁ። ምን ይሰማሻል አሁን እንደዚህ በማድረግሽ? ያው እኔ ደስታ ነው የሚሰማኝ ወንድሜ በጎኔ ስላለ ክፍተት ስላላሳየብኝ፣ አንደኛ በሀገር መኖሩ፣ ሁለተኛ ደግሞ ተወያይተን ብቸኛ መሆኔን ለብቸኛ ስላልቀረው ወንድሜ በሀገሬን እንትን ቁጭ ብሎ ቤት ሰርቶ ስለወለደልኝ በጣም ደስ ነው የሚለኝ። ያው ኢትዮጵያው ክፍት አልሆነብንም ወንድም አግኝተናል፣ ቤተሰው ስላገኘ ደስ ይለኛል። እንደው አሁን አንቺ ጥሩ አድርገሻል ለወንድምሽ፣ አንዳንድ ቦታ ግን እንደውም የሰሩበትን ገንዘብ ቀሟቸዋል። በሰሩበት ቤት ይጣላሉ የቤተሰብ ቤታን አይገባችሁም፣ ይሏቸዋል። እዛ አረብ ሀገር ሄደው በጣም ብዙ ደክመው እዚህ ደግሞ ለቤተሰብ እየላኩ ትንሽ የሚያፈሯትንም ሀብት ወንድም እህት ሲጣላ ብዙ ገጠመኞች አጋጥመውናል። እና ምንድን ነው የምትመክረው ይሆን ለእንደዚህ አይነት ሰዎች? እንደዛ ያለ ሰው አላ ልብስጠውና፣ እውቀት ካነሳቸው እውቀት ማስጨበጥ ምክር መስጠት፣ ራስ ኑሮ እንደስተዳደሩ ተከሌ እንደዚህ ነው መስተዳደረው። ገበያ ከሌለው ትንሽ ገበያ ና ከኔ ጋር ወጣ ይሄ ገበያ ይሄ ገበያ ስራ፣ ከዛ እናድጋለን። ቁብ እንጥላለን። ባይኖረን ራሱ ባለው ብንበዳደር ሰው እንሆናለን። አትሄድ፣ አትበሳጭ። ይሄ ቤተሰብ ደግሞ ብስጭት ካደረከበት ሞት ይገጥመዋል። ራሱን ይበሳጫል። ይሄ ወንድምህ ነገ እኮ አትተካበትም በብር ብር ይተካል ወንድምህ። ምክር ስጠው ሀብት ባይኖርህ ራሱ ምክር ስጠው ብዬ እመክረዋለሁ ባለኝ እውቀቴ ማለት። ስለዚህ ምን ማድረግ አለባቸው ሌሎች ሰዎች፣ ሌሎም ሰዎች እንደዛ ምክር ሰምተው የነዛ ሰዎች ትብብር ማድረግ አለባቸው፣ ምክር መስጠት አለባቸው። ከሚበሉት ሁለት ቦታ ጎርሰው ከሰጡ ስራ ሲወጡ ኑ ጠቃሉ፣ እነዛ ሰዎች መኖር ህይወት ይፈጥራሉ ብዬ አስባለሁ። እድገት ይፈጥራሉ ብዬ ያስባለሁ። ሀገራቸውን ለቀው ስደት አይሄዱ። ስራ ካገኙ የትም አይሄዱ። ፍቅር ማግኘት አለባቸው፣ ምክር ማግኘት፣ ድጋፍ ማግኘት አለባቸው ብዬ ያስባለሁ። ይሄ ነው የኔ ሀሳብ። ምን ታስብ ያለሽ እስቲ ስለ ወደፊቱ፣ ስለ ልጆች? ምክንያቱም አሁን እዚህ ብዙ ልጆች አሉ። ለመላክ አታስቢ? ማረብ ሀገር ለመላክ አላስብም። ጎኔ ክፍተት ለመሆን አላስብም። እኔ እንደ ራሴ ማስብላቸው አቅም አላህ ፈጥሮልኝ አቅም ድጋፍ አግኝቼ የሆነ ስራ ፈጥሬ ልጆቼንም ተጎኔ የሆነ ስራ ፈጥሬላቸው ተጎኔ እንዲኖረ ነው የምፈልገው። አረብ ሀገር ክፍተት አለ፣ ስቃይ ያለ ሬዲዮንም እንደሰማ ነው። እንደው አሁን እቺ አንዷ ማለት ነው። ጎማ ፈንድቶብናል እራሱ ደግሞ በረንዳሽን የአንድ ቅሰ ሁለት ቀን ስጭን ስንላት አይ ልብስ አውጥታ አወረወረችብን የምትል ነው ሰማነው። ሬዲዮኑ ጋር ይሄ እንደሰማው ልጆቼ አረብ ሀገር ለመውሰድ እኔ ሀሳብ የለኝም። ያ ትምህርት ወስጃለሁ፣ የአባሎቼ ማስረድቻቸዋለሁ። አባሎቼም ደስ ብሏቸው በእንደዚህ ትምህርት ሬዲዮን በጣም እውቀት ጨብነ ጨብጠና በጣም ነው እንደዚህ አላስብም እኔ ልጆች አረብ ሀገር መሄድ። ድጋፍ ካገኘሁ ልጆቼ አስደግፌ ፈታ አድርጌ ኢትዮጵያዊ ሰርተው እንዲኖሩ ነው የምፈልገው። በህጋዊ መልኩስ መሄድ ማለት በመደበኛ መልኩ አሁን አብዛኛው የሚጎዱት መደበኛ ባልሆነ መልኩ ሲሄዱ ነው። በዛስ መልኩ ቢሄዱ ምን ታያለሽ? በዛ በኩል አልሐምዱሊላ ራሳቸው አውቀው ህጋዊ ሆነው በህጋዊ መሰረት መሄድ ከፈለጉ፣ መቼም የአንዱ ሀሳብ ሀሳብ አሁን ብያቸው ላይሰሙኝም ይችላሉ፣ ሊሰሙኝ ይችላሉ። ስለዚህ ህጋዊ እኔ መክሪያቸው በህጋዊ መንገድ ሂዱ ብያቸው እሺ ካሉ ህጋዊ ያው መሄድ ይችላሉ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ወደ አገር ቤት ፕሮግራማችን በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ፕሮግራሙን በገንዘብ የሚደግፈው ደግሞ የተባበሩት መንግሥታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን ነው። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምንገጠማቸው በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። እንግዳችን ቤተሰቦቿ እንዲሁም ልጆቿ ከዛም አልፎ ጎረቤቶቿ መደበኛ ባልሆነ መልኩ ከሀገር እንዳይወጡ የበኩሏን እንደምታደርግ ነው የነገረችን እንደውም ወንድሟ እሰራለሁ ብሎ ከፈለሰበት ሀገር ወደ ሀገር ቤት ሲመለስ በጥሩ ሁኔታ እንደተቀበለችውም ከጎኑ ሆና እንደምትደግፈውም ነግራናለች። እናንተስ ያሰቡት ሳይሳካ ወደ ሀገራቸው የተመለሱ ወገኖቻችንን እንዴት ተቀበላችኋቸው? እስኪ ልምዳችሁን አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሑፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉ። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለው ይሳካልኛል ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን፣ በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም ምናልባት እናንተ በአሁኑ ሰዓት ከሀገር ለመ መውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን አገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችንን ቁጥር በድጋሚ ላስታውሳችሁ 0944 08 89 98 ነው። ደውሉ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምንገጠማቸው በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን ሁላችንም እኔም አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችዋን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው በወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናውቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተን ዛሬ እንደሰማችሁት አይነት እና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ ይደርሳሉ። ሁሌም በዚህ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት የሬዲዮ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት አድርሱን። ደውሉ ጻፉም 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም ላኩልን። ወደ አገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት